ሀረሪን አይታችሁ ከሆነ ሀረር ከተማ ሀረሪ ላይ የሰሩት ስራ እውነት ለመናገር በጣም በጣም በጣም ኢምፕሬሲቭ ነው። ከአዲስ አበባም በላይ። ለምን? አዲስ አበባ ይብዛ ሚነስም እንደተባለው ብዙ አመራር አለ፣ ብዙ አይን አለ፣ ብዙ አጋዥ ይኖር ይችላል። እነሱ በራሳቸው አቅም በሌለ ሪሶርስ ያንን ህዝብ አንቀሳቅሰው ያስገኙት ውጤት ለብዙዎቻችሁ ትምህርት ይሆናል። ሀረሪ ተለውጦ አሶሳ ወይም ቦንጋ ወይም ጋምቤላ ባይለወጥ እውነተኛ ልብ ያለው ሰው መገምገም ነው። የሀረሪ ሪሶርስ እና የአሶሳ ሪሶርስ የሀረሪን ሰው እና የጋምቤላን ሰው መፈተሽ ነው። በየትኛውም መመዘኛ ሀረሪ ከሌሎች ክልሎች ያነሰ ሳይዝና ሀብት ነው እንጂ ያለው የበለጠ የለውም። ባነሰ ገንዘብና ሰው እንደዚያ ያለውን ታሪካዊ ሥራ መስራት ከቻሉ ሁላችንም ጋር ይቻል ነበር ማለት ነው፣ ሀሳቡን በትክክል ገዝተን ብንተጋ